ጀርመን በፒኤችዲ ግዕዝ እያስተማረች እናንተ እንዴታደራችሁ አደራችሁ። እንኳን በግዕዝ የማታውቁ መሆን የለባችሁም። በእውነቱ ይሄ ነውር ነው፣ ማወቅ አለባችሁ። አሁን ይህን ነግሬያችኋለሁ። ለወደፊቱ ግዕዝ ማወቅ አለባችሁ። ነዷችሁም ቢሆን ፈልጋችሁ ግዕዝ መማር አለባችሁ፣ ሰነፍ እንዳትሆኑ ማለት ነው። አልዘዘ አፈራ የዛጎል ሀመዘ መርዝ አደረገ ሀበዘ ጋገረ አንዘዘ አናዘዘ የሁሉ ሀወዘ አማረ ሎዘ ጠመዘዘ የሁሉ ለዝለዘ ታመመ የሁሉ መሃዘ ጎለመሰ ሜዘ ሸተተ የጥሩ መዝመዘ አሸ ወለወለ ሰመዘ ነቀለ የሚነቀል ተክል አይነት

በዝበዘ አማ ነቀፈ ቤዘ በራ አበራ የሁሉ ተሃገዘ ተጋገዘ ተረዳዳ ተመርጎዘ ተመረኮዘ ተደገፈ ተአርዘ ተራቆተ ታረዘ ተአረዘ ለበሰ ተከዘ አዘነ ተወዘወዘ ተገዓዘ ተከራከረ ተፋወዘ ተጫወተ ነቅዘ ነቀዘ ነዝነዘ ነዘነዘ ናዘዘ አረጋጋ አሃዘ ያዘ አይዘዘ ስርግርግ አደረገ ዋጠ አመንዘዘ አጽንቶ ያዘ አመነቸከ አስጨነቀ አስኦዘዘ ስቅጥጥ ስቅጥጥ አለ ስቅጥጥ ስቅጥጥ አደረገ አረዘ ለበሰ አንበዘ ልብ አጣ አውገዘ ለየ አዘዘ አዘዘ አግአዘ ነፃ አወጣ ፈቀደ አግዘዘ ጀጎለ አጠረ አፈርዘዘ በተነ አጠፋ አበነነ ከረዘ ሰቀለ ኮበዘ ጋገረ ወይዘ ፈሰሰ አጎረፈ ደረዘ ወጋ የሁሉ ደንበዘ ደገፈ ደንዘዘ ደነዘዘ ፈዘዘ ደንገዘ ደነገዘ የመደነቅ